ነበር የሚለው ጥያቄው ነበርና እንደዚሁ ለሳምንታት ምን ነበር እናንተ ጋር የነበረው ስሜት? ልክ ነው። በጣም አዝነን ነበረ ያ ነገር በመፈጠሩ ጨዋታውን አሸንፈን መውጣት እንችል ነበረ። ሁሌም ደጋፊዎቻችን ከጎናችን እያሉ ብዙ ጨዋታዎችን ድል እያደረግን ነበር የመጣ ነው። ነገር ግን የዛን ቀን ደጋፊዎቻችን ከጎናችን በማጣታችን በጣም ተጎርተን ነበር እና ያ ነገር ዋንጫው ጨዋታ ላይ በጣም ጫና አሳድሮብናል ብዬ ነው የማስበው። እና በውጤቱም ደጋፊዎቻችን በጣም ተበሳጭተው ነበር ስሜታዊ ሆኖ ነበር እና ያንን ነገር አሁን ደሞ ስለተመለሰ ዋንጫው የወላይታ ዲቻ ስለሆነ ሕዝቡ ጋር ካለው እጥፍ ደሞ እኛም በጣም ስለተደሰትን ይህንን ደስታ ከሕዝቡ ጋር ለመካፈል ነው እዚህ የወጣ ነው። እንግዲህ ያው አሁን የደስታ ሰዓት ብቻ ቢሆንም ቀጣይ እንግዲህ ኮንፌዴሬሽን ካፕ ልትሳተፉ ነው እና ወዲያው ከዚህ በኋላ ትኩረታችሁ ምን ይመስላል? ዝግጅት ፎከሳችሁ አው ከዚህ ቀደም ከዚህ ቀደም ብሎ ወላይታ ዲቻ በዛማሊክ ላይ ታላቅ ታሪክን ሰርቶ ነበር ያለፈው እና ያንን ታሪክ ለመድገም የሚገጥመንን የትኛውንም የአፍሪካ ቲም ለማሸነፍ በኮንፌዴሬሽን ካፕም ላይ ትልቅ ውጤትን ለማምጣት ከወዲሁ ስራችንን ለመስራት እየተዘጋጀን ያለ ነው። ወላይታ ዲቻ የተጓዝ ደጋፊዎች ቀንደኛ አስጨፋሩ ፊት አውራሪዎች፣ ባለፉት ሁለት ሳምንታት የምባ የያዘን ጊዜ ነበርና አሁን ደግሞ ያ አልፉ ሰፊ ደስታ ላይ ተገኝተናል። እንደው ምን ተሰማችሁ? እነዛ ቀናት ስ እንዴት አሳለፋችሁ? ባኒ እኔ ያው በቀናቱ በጣም ታመሜ ነበር። ለብዙ ጊዜ ምግብ አልበላም ብዬ ከሰው ተገልዬ፣ እግዚአብሔር ይመስገን ግን ዛሬ ተክልዬ ገብቼ ተክልዬ ቤት ገብታል። ግን የኔን የዋንጫ ምላሹን ጧሰም ጧል ነግሬው፣ ያው ከሳን ነው ምላሹ ያገኘሁት። አቡነ ተክላይ ዋንጫውን ቃል ይግቡልኝ። ከእጅ ዋንጫው ተክላይ ማኖት መሄድ አለበት ቃል ገብቻለሁ። እግዚአብሔር ይመስገን፣ ክብር ለመድኃኒዓለም ያለ የወላይታ አምላክ እውነትን እንደማንነስ እናቃለን። እውነትን ይዘን ነው እኛ እግዚአብሔር ይመስገን ደስ ብሎኛል። ዛሬ እውነት እንደ አዲስ የተወለድኩበት ቀን ነው የመሰለኝ። አመሰግናለሁ በመጀመሪያ እግዚአብሔር ይመስገንላለሁ። ስቀጥል በጣም ደስታዬን ልገልጽ አልችልም፣ ይሄ ለማለት አልችልም። እግዚአብሔር ረድቶናል። አምናም ተበድለናል፣ ዘንድሮም ተበድለናል። ያው ለእግዚአብሔር ሰተና እግዚአብሔር ይመስገንላለሁ። እሺ አጠኝ እንግዲህ ምን ልትወራ የአፍሪካ ኮንፌዴሬሽን ካፕ ላይ ልንሳተፍ ነውና አለን ከጎናችሁ እናንተም በርቱ። አን ከጎናችን በርቱ በሉ። እኔና ሰናይት ሁሌም ሴዱ እስከ አርባ ምንጭ ሸኝተን ነው የምንመጣው። ሁለታችን አንቀር በሰላም ሸኝተን በፀሎት ነው ምን ሸኛቸው። ድል ለእኛ ነው። እናሸንፋለን። ከጎናችሁ ነን። በርታ በሉ። ከእናንተ ጋር ነን። ድል ለጦና ኒቦች

ዋንጫይ ሲሚ ሳይ ወይ ጉቴቲ ገና ብዙ ፕሮግራም አለን፣ ገና ብዙ ፕሮግራም አለን። ያለን ሁሉ አውጥተን ክብር ለሚገባቸው ክብር እንሰጣለን። ወላይታ ስፖርት ቤታቸው ጓዳቸው ቁጭ ብሎ ዋጋ የሚከፍሉ እና ተራዋን እውቅና እንሰጣለን። እዚህ ስማቸውን መጥቀስ ማልፈልጋቸው አሜሪካ፣ ካናዳ ቁጭ ብሎ ነገሮቹን በቅርበት ሲከታተሉ የነበሩ እንቁ የወላይታ ልጆች አሉ። አይደለም ቢፋ አይደለም ዋይት ሀውስ መግባት የሚችሉ የወላይታ ልጆች አሉ። እግዚአብሔር ይመስገን። በድል ላይ ብዙ ማውራት አስፈላጊ አይደለም። ድል ስለመጣ ብዙ ማውራት አስፈላጊ አይደለም። የወላይታ አምላክ ከእኛ ጋር ነው። በአፍሪካ መድረክ ታሪክ እንሰራለን። እዚህ አንቆም። እዚህ የሚቆም አይደለም። እዚህ የሚቆም አይደለም። በአፍሪካ መድረክ ታሪክ እንሰራለን። ስለዚህ ወዳችኋለሁ፣ አከብራችኋለሁ። እኔ እንደ ቦርድ ሰብሳቢን፣ ፕሮግራም ረጅም ፕሮግራም አለን የራት ግብዣ የሽልማት ሥነ ሥርዓት ዋንጫ ሲመጣ አቀባበል ማት ነገር ብዙ ነው ያለው። ዛሬ ዞኑን ወክለን ለእናንተ እንኳን ደስ ያላችሁ ለማለት ብቻ ነው። ፕሮግራሙ አልተነካም። ስለዚህ ስለዚህ መላው ለውላይታ ሕዝብ ነው ይህን ደስታ እንገልጻው ቤት ያሉ እናቶች አባቶች እግዚአብሔር እንኳን ለወላይታ አይኑን መለሰ። እግዚአብሔር የወላይታ ኒምባ ተመልክቷል። ፈጣሪ የተመሰገነ ይሁን። ከዚህ በመቀጠል የዞን አስተባባሪ ትልቅ ሚና ሲጫወት ቆይቷል። አስተዳዳሪ፣ ክቡር አስተዳዳሪ መድረክ ላይ ስለሆኑ ነው መገኘት አልቻሉም። ክቡር የዞናችን ፓርቲ ኃላፊ እዚህ አሉ? ረዳት የመንግስት ተጠሪዎች አሉ። ሁሉም የድርሻቸውን ሲወጡ ሲታገሉ የቆዩ ናቸው። ክቡር የፓርቲያችን ኃላፊ መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። ኑና ረዲያገ ኦባ ቶኒያጋ ክቡር ዶክተር ዳንኤል ደሌ የዞናችን ምክትል አስተዳዳሪ እና የድቻ ቦርድ ሰብሳቢ ክብርት ሰላማዊት፣ የዞኑ አደረጃ ዘርፍ ኃላፊ የተከበራችሁ፣ ለዚህ ውጤት ያበቃችሁ የድቻ ተጫዋቾች፣ ደጋፊዎች፣ ክቡራትና ክቡራን ከሁሉም በላይ ያስቀድሜ ፓስተሮች የጸለዩት ሼኮች ዱአ ያደረጉት ቄሶቻችን በየቤተ እምነት የጸለዩት የተክልዬ የቅድስት ድንግል ማርያም የአርባ አራቱ ታቦት ጸሎት ተሰምቶ በዛሬው ቀን ውጤት ስለደረሰን እግዚአብሔር ይመስገን። እግዚአብሔር የእውነት አምላክ ነው። እግዚአብሔር ቅን ፈራጅ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። በዛሬው ዕለት ይህን ደስታ ስናከብር ብዙዎች ለእውነት ብሎ ታግለዋል፣ ታስረዋል፣ ተርቧል፣ ተጠምቷል። ነገር ግን በሀገራችን ከጊዜ ወደ ጊዜ እውነት እየሰፈነ መምጣቱን የኢትዮጵያ እግር ኳስ ፌዴሬሽን ስላረጋገጠ የእግር ኳስ ፌዴሬሽንን ከልብ ልናመሰግን እንወዳለን። እውነት ተዛብቶ ለፊት ቆማችሁ ያላችሁበት ሁኔታ ሳይወስናችሁ በየደረጃ ስልጣን፣ ሃይማኖት፣ ጸጥታ አካላት፣ ሌሎች አካላት ሁሉ ለእውነት ቆማችሁ ታግላችሁ እውነትን ስላወጣችሁ እጅግ በጣም ልናመሰግን እንወዳለን። በዚሁ አጋጣሚ በዞናችን እንደ ሌሎች አካባቢ የተሻለ ኢንተርናሽናል ስቴዲየም በቅርብ ጊዜ የሚገነባ ይሆናል። ይህን ስንናገር እንዲሁ በደስታ ብዛት ሳይሆን አሁን ክብር ዋና አስተዳደራችንም ቢሆን ክብርት ሚኒስተር ጋር በጋራ በመሆን የኢንተርናሽናል ስቴዲየም የዲዛይን ስራ አልቆ ትችት ላይ ናቸው። በዚህ ሰዓት ከፍ ያለ ገንዘብ የሚፈልግ ቢሆንም እናንተ እያላችሁ ሞላ ህዝባችን እያለ በአጭር ጊዜ ውስጥ ይሄ ተሰርቶ ሊጠናቀቅ ይችላል የሚል እምነት አለን። ይሄ ከደረሰ በኋላ በተለያየ መልኩ የዲቻ ደጋፊዎች ሞላ የህብረሰባችን የዞኑ ዋና አስተዳዳሪያችን ክልልን በበላይነት የሚመሉ የክልል ርዕሰ መስተዳድራችን ጭምር ትግል ሲያደርጉ ቆይቷል ትግላችን። ዛሬ ፍሬ አፍርቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። አሳይ ቱማ ጌላይን ቱማ ጌላ ነጦ ሳይ ሙላቀላ ቱማ ከሲድ ደያ ጦሳይ ቱማ ከሲዶ ግሾው ጦሳ ሲጋላ ታይገዶ። እግዚአብሔር ቅን ፈራጅ ነው። አሁን ዛሬ እዚ የተሰበሰብነው ረጅም ሰዓት ለመውሰድ አይደለም። ረዥም ሰዓት ለመውሰድ አይደለም፣ ነገር ግን ከፍ ያለ ደስታ ስለተሰማን ደስታን ለመጋራት ስለሆነ ከዚህ በመቀጠል በሚኖረን ጊዜ የተለያዩ ፕሮግራሞችን አዘጋጅተን ለዚሁ ትግል ያደረጉትን ለዚሁ ድል ያበቁትን ውድ ተጫዋቾቻችንን እንዲሁም በግላቸው በግል ተነሳሽነታቸው ድምጻችን እንዲሰማ ላደረጉት የውቅና የሰርተፊኬት የሽልማት ፕሮግራም የሚኖረን መሆኑን እየገለጽኩ እንኳን ደስ አላችሁ፣ እንኳን ደስ አለን። ስፖርት የጨዋነት ምልክት ነው። አሁን ደስታችንን ገልጠናል። ደስታችን በዚህ ብቻ የሚያበቃ ሳይሆን ወላይታን እንደ ስሙ ከፍ ለማድረግ በየደረጃ ያለ አካል ሁሉ ከራሱ የሚጠበቀውን አስተዋጽኦ እንዲያበረክት ጥሬዬን አስተላልፋለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። ኑና ረዲያገ ያጋ ጦሳስ ገለተ ጊዶ